ይህ በበዓል ቀን ተደስቼና አእምሮብኝ የዋልኩበትን ምክንያት ቢነግራችሁ አታምኑኝም። እናም እስከ ቪዲዮ መጨረሻ ተመልከቱ። ሰላም ውድ ቤተሰቦቼ፣ እንኳን ለብርሃነ ትንሣኤ በሰላም አደረሳችሁ እያልኩኝ ቀጥታ ወደ ቪዲዮ አመራችኋለሁኝ ዛሬ እንደ ልማዴ እኛ ቤት ቅዳሜና እሁድ ዳቦ ከውጭ አይገዛም የተለያዩ ነገሮች ቤት ውስጥ ነው ለቁርስ የሚጋግረውና ዛሬ እንግዲህ ልጋግር ያሰብኩትኝ ምንድን ነው ኩብዝ ከፍፍ ነበር ለበዓል ምንም ያሰብኩት ነገር አልነበረም አንዳንዴ ነገ ትልቅ ህልም ትልቅ ተስፋ ሲኖራችሁ ዛሬ ላይ የምታልፉበት ውጣውረድ ብቸኝነት በዓል በቃ የፈለገ ነገር ቢሆን ምንም መስሎ አይታያችሁም። እኔ እንደዛ ነኝ፣ ነገን ነው ማየው። እናም እዚ ጋ ምን አደረግኩትኝ ከኩቡስ ከፊፍ የቀረች እንዲጥ ነበረች እና ለሰላሳ ደቂቃ እርሾ ጨመሪያ ቆይቼ እንዲህ በምትመለከቱት መልኩ እንጀራ ጋገርኩትኝ ማለት ነው። በእውነቴን ነው ምንም አላሰብኩም። በቃ ዝም ብዬ ነው በቃ እንደማ ማንኛውም ቀን ነው። ብቻ በክርስቶስ ትንሣኤ እየተደሰትኩ እግዚአብሔርን እያመሰገንኩኝ ዝም ብዬ ለማሳለፍ ነበር እንግዲህ ያሰብኩትና፣ እየጋገርኩ እያለ ሊጡ ስተርፍ ነው ይሄ ያሳመጥቶልኝ። እንደዚህ በምትመለከቱት መልኩ ጋግሬ እንጀራዬን የጨረስኩትና፣ እዚ ጋር አንድ ሽንኩርት ከታትፌ እንግዲህ፣ ይኸው በምትመለከቱት መልኩ በጋለ ዘይት ውስጥ ጨመርኩትኝ። ሽንኩርትና ዝንጅቤል ነበር። ቪዲዮ እንዳይረዝምባቸው ብዬ ነው ቆራርጬ ከመሀል እያወጣው እንዲሁም እያፈጠንኩኝ ለእናንተ እያቀረብኩትኝ ያለሁት ምክንያቱም ጨርሳችሁ እንዲታዩ። እባካችሁ ለዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ፣ እንዲሁም የደውሏን ምልክት በመጫን ቤተሰቡ ሁኑ። ቤተሰብ የሆናችሁ ደግሞ ሼር፣ ላይክ በማድረግ አበረታቱኝ። እዚ ጋ እንደምትመለከቱት እንግዲህ ሽንኩርት፣ ቲማቲም፣ ሽንኩርት ብቻ ነው የጨመርኩት ያቁላለሁትና በቁ ላለሁት ቁሌት ውስጥ እንግዲህ ውሃ ከልሼ ውሃ ፈላልኝ። እንግዲህ እንደተመለከታችሁት እዚህ ጋ ያያችሁት ምንድን ነው የመሲ ባልትና ሽሮና በርበሬ እንዲሁም ቅቤ ገዝቼ ነበር ከዚህ በፊት። በእውነት እጇ ይባረክ በረካ አለ። እናም እሱን ሽሮ ሰራውትኝ እና ቀጥታ ወደ ጸጉሬ አሰራር ነው የገበውትኝ በጣም እያፈጠንኩትኝ ያለሁት። እንግዲህ ከመሀልም ቆራርጬ አውጥቼ ነበር፣ ምክንያቱም እንዳይረዝም ነው ብያቸዋለሁ። እዚህ ጋር እንደምትመለከቱት ጸጉሬ ለእንግዲህ ለማስተካከል ነው ሳሎን ትላላችሁ፣ ሳሎን የጸጉር ሳሎን ትጠላላችሁ ማለት ነው። ምንድን ነው እዚህ ጋ ያዘጋጀው ተልባ ነበር። በጣም ተልባ በጣም አሪፍ ነው። አንደኛ ፍሪዝ ያደርጋል፣ ሁለተኛ ደግሞ በቃ ለጸጉራችሁ በጣም አሪፍ ነው። ከርሊ ነው የሚያደርገው እና እንደምትመለከቱት ጸጉሬን ታጥቤ ነበር፣ በነገራችን ላይ ማታ። ከዛ እንግዲህ እንደምትመለከቱት ተልባዬን ሰኩሬ ላይ እያደረግኩትኝ ይህ እየጠቀለልኩ ይገኛለሁ ማለት ነው። አንዳንዴ በቃ ቤት ውስጥ ባለው ነገር ፈታ ስትሉ ደስ አይላችሁም። እንግዲህ አንዳንድ ሰዎች ለበዓል ብሎ ብዙ ነገር ያደርጋሉ። በእውነት ነው የምላችሁ፣ አትሞኙ ባካችሁ። በሰው ሀገር እስካላችሁ ድረስ ለመለወጥ፣ ለመስራት የሆነ ነገር ለማሳካት ብለን ነው የወጣ ነው እና ባልሆነ ነገሮች ላይ በቃ አለ ጊዜያዊ በሆነ ነገሮች ላይ ብራችሁን ባታጠፉ። በዚህ አጋጣሚ እንግዲህ መልክቴን ጣል አድርጌ ያልፋለሁ። አንዳንዴ አንዳንዶቹ ስታስቡ ነው ነው ሺህ አመት አንኖርም ይባላል። ቢሆንም ግን አለ ቦታ አለአግባብ ይሄ ነው በማይባልበት ቦታ ላይ ለፍተን ጥረን እንግዲህ ለባችንን ጠብ አድርገን ያገኘነውን ብር ማጥፋት አስፈላጊ ነው ብዬ እንደ ራሴ አልደግፍም፣ እላችኋለሁ። እንግዲህ እንደዚህ ፏ ብትን እያልኩ ነው። እንግዲህ ሞክሩት፣ እናንተን በጣም አሪፍ ነው። መጨረሻ ላይ እንዴት እንደሚያምርብኝ ያሳያችኋለሁ፣ ታያላችሁ። እባካችሁ አሁንም እያያችሁ ያላችሁት ላይክ አድርጉ፣ ሼር አድርጉ፣ አበረታቱኝ። እንግዲህ እያበረታታችሁኝ እያያችሁልኝ ያላችሁት ይት ወንድሞቼ፣ በእውነቴ ነው የምላችሁ፣ ከልብ ነው የማመሰግነው። ፈጣሪ እያክብርልኝ ጸጉር የሚያደጋችልኝ ነው እንግዲህ እንግዲህ በምትመለከቱት መልኩ ጸጉሬን እንደዚህ ፊት ለፊቴን ከርሊ ካደረግኩ በኋላ አበሻ ቀሚሴን ለብሼ የሚመጣ ነው የሚሆነው። በነገራችን ላይ ይህ አሁን የሚለብሰው አበሻ ቀሚስ ኢትዮጵያ በሆነ በዓል ላይ ሄጄ ነበረ እና እናቴ ነበረችኝ የገዛችልኝ። ብዙ ልብሶች ነበሩ፣ ብዙ ልብስ አላመጣውም ነበር። ግን ይሄንን ቀሚስ እናቴ ስለገዛችልኝ ሳላስበው ነው፣ ከገበያ ገዝታ መጠችልኝ እና ይሽ የመጠውት ማለት ነው። እንግዲህ እንደሚታዩት በበዓል በእናቴ በገዛችልኝ በእናቴ ስጦታ ፈታ እያልኩ ነው። አስብ በመከራ ነው የተገኘ ኩል ያው ቀዳማት እናቃለን፣ እንታዋወቃለን። መቀባትም አልቻልኩም፣ ልምድ የለብኝም። ይሄ መቀባባት ምናምን ሜካ ማኪያጅ የሚባለው ነገሮችን አይነካከኝም እና ግዴታ ዛሬ ፏ ብትነ ለማለት አስፈለገኝ እና ፈላልጌ ሻንጣ ውስጥ እንግዲህ እንደምትመለከቱት ፏ ብትናልኩትኝ ማለት ነው። እንግዲህ ከዚህ በኋላ ቀጥታ ወደ ምሳ ነው የምንሄደው። ውድ ቤተሰቦች ላይክ በማድረግ ሼር በማድረግ አበረታቱኝ። ቀጥታ ወደ ምግብ አመራቸዋለሁኝ ማለት ነው። እንግዲህ እንደምትመለከቱት ወደ ምግብ ጋባን። እዚህ ጋር ቅድም ሳላሳያችሁ አሳልፌ ያለውኝ ቅቤ ተጠቅሜ ነበር። በጣም ምርጥ ነው። እጇ ይባረክ በእውነት። እንግዲህ እዚህ ጋር ለራሴ ብቻ አንድ ልበላ ነበር የፈለኩት እና ልጆቹ መጡ፣ ሴትዮ መጠች፣ እኛም እንበላለን፣ እንበላለን አሉና ከዛ የጋገርኳትን እንጀራ ሁሉንም ጨመርኩ። በጣም ነው ደስ አለኝ። በእውነቴን እንደ ዛሬ ተደስቼ አላቅም። እንግዲህ ሁሉንም ጨመርኩና አንድ ላይ በላን። እዚህ ጋር ግን ቪዲዮ መቅረጽ አልፈለኩም። ምክንያቱም የምትቀርሽ ከሆነ አንበለም አሉኝና፣ እንዴ እናንተ ደስተኛ ሆናችሁ ከኔ ጋር ከበላችሁ እኔም አልቀርጽም ብዬ አሳለፍኩት። እኔ ቪንቶ የጠጣሁት እንግዲህ። ከዛ በኋላ ከጨረሰን በኋላ በሚገርም ሁኔታ ሙዚቃ ከፍቶ ከኔ ጋር ጫፍር ብሎ ፎቶ እየቀረጹ ነበር። ይዩት እንግዲህ ባዶ ሆኖ ያስቀሩልኝ ትሪውን። በሌላ ቪዲዮ እስከምንገናኝ ፈጣሪ ከና ከእናንተ ጋር መልካም በዓል ይሁንላችሁ። ይት ወንድሞቼ፣ አሁንም ላይክ፣ ሼር፣ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እባካችሁ አበረታቱኝ። ለሌሎች ሼር አድርጉልኝ። እንግዲህ ይሁማ ባዶ ያደረጉት ዋው! በጣም ደስ ስል ነበር። በእውነት እኔ ያላሰብኩትን ነው የሆነውና በእውነቴን ነው ሙላችሁ፣ እንደ ዛሬ ተደስቼ አላቅም። አንዳንዴ ሳታስቡት ደስተኛ የምትሆኑበት ሰዓት አለ። በቂ እንደዛ ነው የሆንኩት። ሳላስብ፣ ሳላቅድ፣ ሳልጨናነቅ ዛሬ ፈታ ብዬ በዓልን ደስ በሚል ሁኔታ ነው ያሳለፍኩት።